አርእስተ ዜና። በኦሮሚያ ክልል የሚንቀሳቀሱት የኦሮሞ ነጻነት ግንባር ኦነግ፣ እና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። ፓርቲዎቹ የኦሮሚያ ክልል መንግስት ጸጥታ ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ ማቅረባቸው ተሰምተዋል። ዝርዝር አለ። የኢትዮጵያ ገቢዎች ሚኒስቴር ያወጣው የሀገሪቱ የጉምሩክ ስርዓት ለማዘመን እና ከዓለም አቀፍ መስፈርቶች በተለየ ከዓለም ንግድ ድርጅት ደረጃዎች ጋር ለማጣጣም ያለመ አዲስ እና ሁሉን አቀፍ የሆነ የጉምሩክ ዋጋ አተማመን መመሪያ ተግባራዊ መደረግ መጀመሩ ተገልጸዋል። ሰሙታላችሁ። ትላንት ሌሊት በሎሚ ሜዳ ኢንዱስትሪ መንደር ተከስቶ የነበረው የእሳት አደጋ የከፋ ጉዳት ሳያደርስ መቋጠር መቻሉ ተገልጸዋል። በእሳት አደጋው ሶስት አነስተኛ ሼሎች ላይ ጉዳት የደረሰ መሆኑን ሰምተዋል። በቆይታቸው የምነግራችሁ ይሆናል። እስራኤል በሊባኖስ ባደረሰችው ጥቃት 13 ሰዎች ሕይወታቸው ማለፉ ተገለጸ። የእስራኤል ጥቃት የተሰነዘረው ሊባኖስ በሚገኘው የፍልስጤማውያን ካምፕ ላይ እንደሆነም ተመላክተዋል። እስራኤል ጉዳዩን አስመልክቶ በሰጠችው መግለጫም፣ በካምፕ ውስጥ ያለውን የሐማስ ወታደራዊ ጭነት ለመምታት ያለመ ነው ብላለች። ከባህር ማዶ ያዝናችሁ መረጃ ኔቶ አባል የሆነች የፖላንድ ሩሲያ በዩክሬን ምዕራባዊ ክፍል ድንበር አቅራቢያ ያነጣጠረ የአየር ጥቃት ማካሄዷን ተከትሎ የፖላንድ የአየር ክልል ደህንነት ለማስጠበቅ የራሷን የህብረቷን አውሮፕላኖች እንዳሰማረች አስታውቃለች። የፖላንድ ጦር ኃይሎች ኦፕሬሽን ባወጣው መልእክትም እንደገለጸው ፈጣን ምላሽ ሰጪ ተዋጊ አውሮፕላኖችና የቅድመ ማስጠንቀቂያ አውሮፕላኖች ተሰማርተዋል ተብሏል። ነግራችኋለን። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ የያዝላችሁ ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያስ አይሌ። ኦነግና ኦፌኮ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። በኦሮሚያ ክልል የሚንቀሳቀሱት የኦሮሞ ነፃነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄን አቀረቡ። ፓርቲዎቹ የኦሮሚያ ክልል መንግስትን ፀጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄም አቅርበዋል። ፓርቲዎቹ ትናንት ሕዳር 9 ቀን 2018 ዓ ም በጻፉት የእንወያየት ጥያቄ ደብዳቤ ከክልሉ ፕሬዝደንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና የኦሮሞ ሕዝብ ለመወያየት ቀጠሮን እንዲሰጣቸውም ጠይቀዋል። የኦሮሞ ነፃነት ግንባር ኦነግ 2011 ዓ ም ከአስመራ ወደ አዲስ አበባ መመለሱን ተከትሎ እስከ 2012 ዓ.ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ላይ ውይይት ሲያደርግ መቆየቱ ይታወሳል። የትናንቱ የሕዳር 9 2018 ዓ.ም የእንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑን ተገልጿል። ሁለቱ ፓርቲዎች የክልሉ መንግስት ምላሽ የተጠባበቁ ቢሆንም ይህ የእንወያይ ጥያቄ ተከትሎ እስካሁን ከክልሉ መንግስት የተሰጠ ምላሽም የለም። አዲሱ የጉምሩክ ዋጋ አተማመን መመሪያ ተግባራዊ መደረግ መጀመሩ ተገለጸ። አዲሱ ሁሉን አቀፍ የሆነው የጉምሩክ ዋጋ አተማመን መመሪያ ተግባራዊ መደረግ መጀመሩ ተገለጸ። የኢትዮጵያ ገቢዎች ሚኒስቴር ያወጣውን የሀገሪቱን የጉምሩክ ስርዓት ለማዘመንና ከዓለም አቀፍ መስፈርቶች በተለየ ከዓለም ንግድ ድርጅት ደረጃዎች ጋር ለማጣጣም ያለመ አዲስ ሁሉን አቀፍ የሆነ የጉምሩክ ዋጋ አተማመን መመሪያ ተግባራዊ መደረግ መጀመሩ ተገልጿል። አዲሱ መመሪያ ቁጥር 1080 2017 በገቢና ወጪ እቃዎች ላይ የሚጣለውን ቀረጽ ማቋረጥና ታክስ የሚሰላበት ዋጋ የሚወሰንበት ስርዓት ያጠናክራልን ተብሎ ይጠበቃል። ይህን ተከትሎ የጉምሩክ ኮሚሽን መመሪያው በሁሉም የቅርንጫፍ ጽህፈት ቤቶች ጥብቅ ዲሲፕሊን ይተገበር ሕዳር 5 ቀን 2018 ዓ ምት በላከው ደብዳቤ ትዛዝም ተጥቷል። በአስመጪዎች ላይ የሚደረግ ጥብቅ ቁጥጥር የማጭበርበርና የዋጋ ማሳነስ ለመከላከል መመሪያው የተገለጸ የግብይት ዋጋ ውድቅ የሚሆነባቸው ምክንያቶች በግልጽ አስቀምጧል። ከእነዚህ መካከል ትክክለኛ መረጃ ለማቅረብ የአስተሰነድ ማቅረብ ግዴታ የሆነ ተጨማሪ ክፍያዎችን አለማካተት ይገኝበታል ተገልጿል። የጉምሩክ ኮሚሽን ጥርጣሬ ካደረበት አስመጪዎች ትክክለኛ የህግ ማስረጃና እንደ ውክልና በባንክ የተረጋገጠ ኢንቮይስ በ15 ቀናት ውስጥ እንዲያቀርቡ ይጠይቃል። ይህ እርምጃ በሀገሪቱ ንግድ አሳደር ዘርፍ ግልጽነትን ጠያቂነት ለማጠናከር ያለመ እርምጃ ሲሆን፣ አስመጪዎች ትክክለኛ መረጃን ብቻ እንዲያቀርቡ ግዳጅ ጣለባቸዋል ሲል ካፒታል ዘግቦ። የእሳት አደጋው በቁጥጥር ስር ውሏል ሲል የእሳትና አደጋ ስጋት አመራር ኮሚሽን አስታወቀም። በትላንትናው ሌሊት በሎሚ ሜዳ ኢንዱስትሪ መንደር ተከስቶ የነበረው የእሳት አደጋ የከፋ ጉዳት ሳያደርስ መቋጠር መቻሉ ተገለጸ። በአዲስ ከተማ ክፍለ ከተማ ወረዳ 11 ሎሚ ሜዳ እየተባለ የሚጠራው አካባቢ ከሌሊቱ 7 ሰዓት ከ6 ደቂቃ ገደማ በኢንዱስትሪ መንደሮች ባሉ ሼሎች ላይ አጋጥሞ የነበረው የእሳት አደጋ የከፋ ጉዳት ሳያደርስ ሙሉ በሙሉ በቁጥጥር ስር መዋሉ ተናግረዋል። የእሳት አደጋው ሦስት አነስተኛ ሼሎች ላይ ጉዳት ያደረሰ መሆኑ ሲገለጽ፣ እሳቱ ወደ ሌሎች በርካታ ሼሎች ላይ ተዛምቶ የከፋ ጉዳት ሳይደርስ መቋጠር ተችሏል ተብሏል። በአደጋው በሰው ላይ ያደረሰ ጉዳት አለመኖሩም ተዘግቧል። በኢንዱስትሪ መንደሩ ስራዎቻቸው የሚያከናውኑ ማህበራት ለእሳት አደጋ የሚያጋልጡ አሰራሮችን ማስወገድና ከኮሚሽኑ ባለሙያዎች የሚሰጡ የሙያ ምክሮች በመተግበር አደጋውን አስቀድሞ መከላከል እንደሚጠበቅባቸውም ተናግረዋል። ከዚህ አልፎ ለሚያጋጥመው አደጋዎች የአደጋ ጊዜ ተሽከርካሪዎች መግቢያ መንገዶች ነፃ ማድረግና የአደጋ መቆጣጠር ስራን ምቹ ማድረግ እንደሚገባቸው የእሳት አደጋ ስጋት አመራር ኮሚሽን አሳስበዋል። በአፋር ክልል የተፈናቃዮች ቁጥር መጨመሩ ተነገረው። በትግራይ ክልል የተነሱ ታጣቂዎች ወደ አፋር ክልል ገብተው ጥቂት የማይባሉ ቀበሌዎችን ሲቆጣጠሩ ከአካባቢ የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱ ተነግረዋል። በአፋር ክልል መጋሌ ወረዳ ላይ ከደረሰ ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢ ባለስልጣናት መናገራቸውን ኢትዮጵያን ኢንሳይደር ዘግበዋል። የክልሉ ወሰን ተሻግረው ወደ አካባቢ መግባታት የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውን ገልጸዋል። የአፋር ክልል መንግስት ከሁለት ሳምንት ገደማ በፊት ባወጣው መግለጫ የህዋት ቡድን ሲል የጠራው አካል በመጋሌ ወረዳ ላይ በሚገኘው የቱንሳ ቀበሌ ላይ ጥቃት ፈጽሞ ስድስት መንደሮችን በጉልበት ተቋጥረዋል ሲል ወንጅሎም ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫም የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉን አይዘነጋም። ጊዜ ያስተዳደሩ ይህን ይበል እንጂ የአካባቢው ነዋሪዎችና ባለስልጣናት ታጣቂዎች ጥቃት መፈጸማቸውንና አሁንም ስፍራውን ለቀው አለመውጣታቸው ዘግበዋል። አንድ የተወንሳ ቀበሌ ኃላፊ፣ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከሁለት ሳምንት በፊት የያዟቸውን ሚልኪ ዋራ፣ ሚላ ከረፈታ፣ ካውስ ባራ፣ እና ከረም ሙአጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆኑን ገልጸዋል። ዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም 23 የሰላም ስምምነት ተፈራረሙ። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም 23 የሰላም ስምምነት መፈራረማቸው ተሰምተዋል። የኮንጎ ዲሞክራቲክ መንግስት ኤም 23 ባሳለፍነው ሐምሌ የሰላም ስምምነት ደርሰው የነበረ ቢሆንም ሁለቱም ቡድኖች ስምምነቱን ሳያከብሩ ነበር የቆዩት። የአሁኑ ስምምነት በቀጣይ ለሚደረጉ ድርድሮች መነሻ በመሆን እንደሚያገለግል የታመነ ሲሆን ከበፊቱ ስምምነት የተለየ እንደሆነም፣ ለተግባራዊነቱ ሁለቱም አካላት እንደሚሰሩም ተናግረዋል። የኮንጎ ዲሞክራቲክ ሪፐብሊክ እና ኤም 23 ቀጠኝ ዋናው በምስራቃዊ ኮንጎ የሚንቀሳቀሰው አማጺ ቡድን ጦርነት ለማቆም እና ሰላም ለመፍጠር የሚያስችል የመግባቢያ ሰነድ ባለፈው ቅዳሜ በኳታር ዋና ከተማ ዱሃ ላይ የተፈራረመ መሆኑን ተገልጿል። የኮንጎ ዲሞክራቲክ ሪፐብሊክ የአማጺ ቡድን ኤም 23 ተወካዮች የመግባቢያ ሰነድ ፊርማ ስነ ስርዓት የተካሄደው የአሜሪካና ያስተናጋጇ ጋር ኳታር ከፍተኛ ባለስልጣኖች በተገኙበትም ነው። ይህ ባለፈው ቅዳሜ የተፈረመው የዶሃ የሰላም ስምምነት ላለፉት ወራት በምስራቃዊ ኮንጎ በሰሜንና ደቡብ ኪፉ ሲካሄድ የቆየውን ጦርነት ለመግታት በበርካታ ስርዓት አመታት በዲሞክራቲክ ኮንጎ እየተካሄደ ያለውን ጦርነት ለማስቆም ያለመ እንደሆነም ተገልጿል። ስምምነቱ በቀጣይ ድርድር የሚደረግባቸ ውሎች ወይም ፕሮቶኮሎች ያሉ ሲሆን ሁለቱ ወገኖች በተከታታይ ተደራድረው ተግባራዊ ያደርጓቸዋል ተብሎ ይጠበቃል ሲል ዶቸቨለ ዘግቧል። እስራኤል በሊባኖስ ባደረሰችው ጥቃት 13 ሰዎች ህይወታቸው ማለፉ ተገለጸም። እስራኤል በሊባኖስ ባደረሰችው ጥቃት 13 ሰዎች ህይወታቸው ማለፉ ተገልጿል። የእስራኤል ጥቃት የተሰነዘረው ሊባኖስ በሚገኘው የፍልስጤማውያን ካምፕ ላይ እንደሆነም ተመላክተዋል። እስራኤል ጉዳዩን አስመልክቶ በሰጠችው መግለጫም በካምፕ ውስጥ ያለው የሃማስ ወታደራዊ ጭነቶች ለመምታት ያለመ ነው ብላለች። ታጣቂ ቡድኑ በበኩሉ በሊባኖስ የፍልስጤማውያን ካምፕ ውስጥ ወታደራዊ ጭነት አለመባሉን አስተባብሎ እስራኤል በሐሰት መወንጀሉን አሁንም አላቆመችም ሲል ተናግሯል። የሊባኖስ ጤና ጥበቃ ሚኒስትር በጥቃቱ 13 ሰዎች ሞተዋል ተጠቅመዋል እና ሌሎች በርካታ ቆስለዋልም ሲል የገለጸ ሲሆን አምቡላንሶች ተጨማሪ የቆሰሉ ሰዎችን ወደ አቅራቢያ ሆስፒታል እያጓጓዙ ነው ሲል አክለዋል። የመንግስት ብሔራዊ ዜና ኤጀንሲ እንደዘገበው ጥቃቱ በካሊድ ቢን አልዋሊድ መስጊድ አቅራቢያ ባለ የመኪና ማቆሚያ ቦታ ላይ የሚገኝ መኪና ላይ ኢላማ እንዳደረገም ዘግበዋል። ሩሲያ በዩክሬን ጥቃት ከፈጸመች በኋላ ፖላንድ የጦር አውሮፕላኖቿን አሰማራች። የኔቶ አባል የሆነችው ፖላንድ ሩሲያ በዩክሬን ምዕራባዊ ክፍል ድንበር አቅራቢያ ያነጣጠረ የአየር ጥቃት ማካሄዷን ተከትሎ የፖላንድ አየር ክልል ደህንነት ለማጥበቅ የራሷና የህብረቱን አውሮፕላኖች እንዳሰማረች አስታውቃለች። የፖላንድ ጦር ኃይሎች ኦፕሬሽን ባወጣው መክትም እንደገለጸው ፈጣን ምላሽ ሰጪ ተዋጊ አውሮፕላኖችና የቅድመ ማስጠንቂያ አውሮፕላኖች ተሰማርተዋል ተብሏል። የመሬት ላይ አየር መከላከያና ራዳር ክትትል ስርዓቶችን ከፍተኛ ዝግጁነት ደረጃ ላይ ደርሰዋል ብሏል። ይህ እርምጃ የተወሰደው የዩክሬን አየር ኃይል በሩሲያ በሮኬትና የድሮን ጥቃት ምክንያት በዩክሬን ምዕራባዊ ክፍል ላይ የአየር ጥቃት ማስጠንቀቂያ ከተጠ በኋላ ነው። በዚህ ምክንያት የዩክሬን ዜጎች የአየር ጥቃት ማንቂያ ስር ነበሩ። የፖላንድ ወታደራዊ አመራሮች ይህ እርምጃ የጥንቃቄ እርምጃ ነው ያሉ ሲሆን በግጭት ቀጠና አቅራቢያ የሚገኙ አካባቢዎች ያለውን የአየር ክልል ደህንነትና ጥበቃ ለማረጋገጥ የታለመ መሆኑን ገልጸዋል። ፖላንድ ሩሲያን የአየር ክልል ጥሳለች በማለት ከከሰሱ ሀገራት መካከልም ናት። በጦርነቱም ከፍተኛ ስጋት እንዳለባት በተደጋጋሚ ስትገልጽም ቆይታለች። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች ተጠናቀዋል። ቸር ቆዩ።